ብዙ ፍላጎት አያሳይም። አንዳንድ ጊዜም ደግሞ እምቢተኝነት ይታይባቸዋል። ትምህርት ቤት ትምህርት እምቢ የማለት ነገር ሁሉ ሊታይና ሊኖር ይችላል። ስለዚህ እነዚህ እንደ ምልክት የምናያቸው ነገሮች ናቸው። ልጆቻችን ላይ የአቻ ግፊት አድዋ ላላደረ የሚለው ነገር እነዚህ በጠቀስናቸው ነገሮች ልናይ እንችላለን። እንግዲህ ይሄ የአቻ ግፊት እነዚህ ምልክቶች መቼ ይታያሉ? መቼ ይጀምራሉ ደግሞ ለመጠየቅ አለበት። ምክንያቱም የሶስት ዓመት ልጅ የሁለት ዓመት ልጅ የአራት ዓመት ልጅ ያቻልም በዚህ አክት ስናሳብለ ላናስብም ይችላል። አንዳንድ ጥናቶች እንደሚሉት ከስምንት እስከ አስር ዓመት በአንድ ወቅት ሊከሰት ወይም ሊታይ ይችላል። ሊከሰት ወይም ሊታይ ይችላል። ስምንት ዓመት እስከ አስር ዓመት ልጆች ያሏችሁ ወላጆች ባካችሁ እስኪ መንከር ትበሏቸሁ ይሄ በጣም ሱፐርማን የሚሆኑበት ጊዜ ሱፐር ማን የሚሆንበት ነገር፣ ምንም አይነት ነገር ለመሞከር አይፈሩ። ምንም አይነት ነገር ደግሞ ከጓደኞቹ የተሻሉ ሆኖ ለመታየት ምንም ነገር ያደርጋሉ። ምንም ነገር ያደርጋሉ። ስለዚህ እነዚህ ልጆች አሁን ጥንቃቄ ይፈልጋሉ ማለት ነው። በዚህ የእድሜ ናቹራል የሆነ ባህሪ፣ ናቹራል የሆነ በዚህ እድሜ የሚመጣ ባህሪ ነው። በተለይ በተለይ ዘጠነኛ አመት ላይ በጣም ከባድ ባህሪ ነው። ስለዚህ እዚህ ላይ ከፍተኛ ጥንቃቄ ያስፈልጋልና እነዚህ ልጆች በደንብ ይዋቸው። ስምንት ዘጠኝ አስር በተለይ ዘጠኝ ዓመት በደንብ ስትከተሏቸው በደንብ የምታያቸው ሱፐርማን ነው የሚመስላቸው። የተለየ ነገር የሚያደርግ ይችላሉ። ጓደኞቻቸውን ለማስደሰት ጣው ጃምፒንግ የሚባለው ባህል በዘጠኝ ዓመታቸው ሁሉ እነሱ ሊሞክሩት ይችላሉ። የኮንሶ ዛስንት ነው የሚሄዱት እና ምንም ነገር አይተውም። ምንም ነገር አይተው ይሄ በጣም ሊታሰብበት የሚገባ ጉዳይ ነው እና በኤሌመንተሪ ወይም የመጀመሪያ ትምህርት እድሜያቸው ላይ ቀስ እያለ እየቀነሰ ሊሄድ ይችላል። ወይም የነዚህ ልጆች ጉዳይ እየቀነሰ ሊሄድ ይችላል እና በጉልምስና ወይም ቲኔጀርስ የምንላቸው እድሜ ሲሄድ ከ11 ዓመት በኋላ እየሄዱ ሲኖሩ እስከ 18 ዓመት እድሜ ባለው የጉልምስና ወይም 19 ዓመትና ሲኮን ይቀንሳል። አጥኞች ኖርዊጅ እና ፎሌክስ እንደሚሉት ከሆነ በ2017 ላይ ባደረጉት ጥናት ዘጠኝ ዓመት አካባቢ የቡድን ተለዋዋጭነት ይታያል እና በልጆች መካከል በዚህ እድሜ ይጀምራል። የቡድን ተለዋዋጭነት ምክንያቱም ከራሳቸው ቡድ ጋር ካልሄደ ማንም ለነሱ ቋሚ ጓደኛ የልብ ጓደኛ ምናምን የሚባል ነገር ነው፣ እነሱ በሚፈልጉት ልክ ነው። ይሄ በጣም ናቹራል የተፈጥሮ ነው። እዚህ የተፈጥሮ ጉዳይ ላይ ደግሞ ሶሻል ሚዲያው ሲጨመርበት እንግዲህ ሲጨመር ስንት እንደሚሆን ባላቀው፣ ግን ምን ያክል አደገኛ ሊሆን ልናስበው እንችላለን። እና አንዳንዶቹ በዚህ ነው የሚያሉ ወደ ትልቁ ግሩፕ ሊሳተፉ ይችላሉ ከአስራ ሶስት አመት በላይ ወዳሉት ወደ ትልቁ ግሩፕ ሊሳተፉ ይችላሉ። እና ይሄ በጣም ክትትል የሚያስፈልገው ጊዜ ስለሚሆን በደንብ ልብ ልንለው ይገባል፣ ልብ ልንለው ይገባል እና ልጆቻችን ወደ አቻ ግፊት ውስጥ ወደ እነዚህ አሁን ወደ ጠቀስናቸው ነገሮች ውስጥ ላይ እንዴት ልናገዛቸው ወይም እንዴት መምረዳቸው እንችላለን ብለን ስንል ደግሞ እኛ ከመጠን በላይ የምንበሳጭ ከሆነ ትዕግስት የለሾች ከሆነ ልጆቻችን የመፍራት የመደንገጥ ከኛ የመሸሽ ነገር ስለሚኖር ከኛ የመሸሽ ነገር ስለሚኖር መደበቂያቸው ሊሆን የሚችለው ጉዳዩን ወስደው ለጓደኞቻቸው ነገር ወይም ከጓደኞቻቸው ጋር ከተመሳሳይ ጓደኞቻቸው ጋር ስቲክ ማድረግ ስለሚሆን እኛ ላይ ጉዳዩ ተመልሶ ይመጣል ማለት ነው ስለዚህ ከመጠን በላይ አለመበሳጨት በእኛ በኩል ስለ መልካም ጓደኝነት ከልጆቻችን ጋር ማውራት ስለ መልካም ጓደኝነት ከልጆቻችን ጋር ማውራት ያንን ቅድም ያልነውን የሀሜቱን ጉዳይ የሰፈሩን ጉዳይ የጓደኛን ወሬ ጉዳይ ትተን ስለ መልካምነት ከልጆቻችን ጋር የምናወራ ከሆነ እኛ በግድ ተጽዕኖ ፈጥን በቁጣ በኃይል ሳይሆን መንገዱን ማሳየት ነው፣ መምራት ነው ያለብን። መምራትና መንገዱን ማሳየት ነው ያለብን። የልጆቻችንን ጓደኞች ደግሞ በጣም ለማወቅ መሞከር ነው፣ ለማወቅ መሞከር ነው። ምክንያቱም ዛሬ ስናወራ ከልጃችን ጋር ዛሬ ትምህርት ቤት ትምህርት ቤት እ እንዲህ ዓይነት ነገር ተፈጠረ ከ የሚባለው ጓደኛ ይህን አደረገ ነው ቢለን ልጃችን ይሄ ባለጌ ነው፣ ሁለተኛ ከሱ ጋር እንዳትሆን ካልነው፣ ዛሬ ነገ ልጁ እንዴት እንደዋለ እንዴት እንዳሳለፈ ምን እንደገጠመ አይነገርም። አለቀ ተዘጋ ማለት ነው። ስለዚህ ኦ እንደዚህ አይነት ነገር ገጠመ፣ ምንም አደለም፣ እስኪ ቆይ ምናምን ብሎ ቀስ ብሎ ያንን የተሳሳተ የልጁን ባህሪ ትክክል እንዳልሆነ ለራሳችን ልጅ ማስገባት ነው እንጂ ልጃችን ሪፖርት ሲያደርግልን ውሎውን የምንቆጣ ከሆነ ልጃችን ይሸሸናል፣ ሚስጥርም አይነግረንም ማለት ነው። ነፃነት ማለት ምን ማለት እንደሆነ ለልጆቻችን መንገድ ነው። ነፃነት ማለት ከማንም ጋር ሄዶ ሳይሆን ዲስፕሊን ከሆኑ ልጆች ጋር እንዴት መዋል እንዳለብን፣ ይሄ ቅድም ያልነው የጥናት ግሩፑ፣ የመልካም ስነ ምግባር ግሩፑ እንዴት ጆይን ማድረግ እንዳለባቸው ና በእነሱ ቀናዊ ሀሳብ ሊኖራቸው እንደሚገባ ለልጆቻችን ማሳየት እና መምራት ስለ አቻ ግፊት ደግሞ የሚኖረውን ነገር መንገድ ነው። በዛ ጉዳይ ዙሪያ ሚና መጫወት መቻል አለ። የአቻ ግፊትን በምሳሌ እያነሳን የአንዳንድ ሰዎችን የውድቀት ምሳሌ እየነገር እንደዚ አይነት ነገር እንዳይደርስ እንደዚህ ማድረግ ያስፈልጋል እያለን መንገድ ቀናውን ነገር ደግሞ ከመጽሐፍም እየጠቀስን መልካም ምሳሌ የሆኑ ሰዎችን እየጠቀስን ቀደም ያሉ መጽሐፍቶች አሉ። ከበደ ሚካኤል እሱ ያነሳ ሲሆን የምንላቸውን ነገር ማለት አለበት። አይቻልም ይሄ አይሆንም በማለት ቀጥ ያለ ነገር ሳይሆን፣ ይሄ አይቻልም ይሄ አይሆንም ስንል ግን ምን ማድረግ ያለብን ምሳሌዎችን መስጠት መቻላል። እነዚህ ልጆች ምሳሌዎችን መስጠት እና ምሳሌዎችን ማሳየት መቻል አለ። ለልጆቻችን ስለ አቻ ግፊት ወይም ተጽዕኖ ልንናገር እንችላለን። ነገር ግን ራሳችን ወላጆች ራሳችን ወላጆች በተጽኖ→በተጽዕኖ ወይም በግፊት ስር ልንሆን እንችላለን። በተጽዕኖ ወይም በግፊት ስር ልንሆን እንችላለን። የሚያግባባል ይመስለኛል ይ ነገር እኛ ልንሆን አንችል ብላችሁ ታስባላችሁ። ሲምፕል ምሳሌ ልጆቻችሁን ትምህርት ቤት የምትወስዱ እናቶች ወይም አባቶች፣ ትምህርት ቤት ሄዳችሁ ተማሪዎች ክፍል ወጥተው እስኪመጡ ድረስ ቆማችሁ የምታወሩ ወይ ምናምን የሚሉ ወላጆች ካሉ እነዚህ ሰዎች ምን ያደርጋሉ? ጓደኝነት ይጀምራል። ጓደኞቹ ጉዳይ ይሄንና ተጽዕኖ ውስጥ የመውደቅ ጉዳይ ነበር። ተጽዕኖ ውስጥ የመውደቁ ጉዳይ ብዙ ነገር እስከ ማጣት ሊያደርሱ የሚችል ጉዳይ ኤክስፒሪንስ ያደረግነው ነገር አለና እኛም አቻደግ ውስጥ ነው ያለነው ማለት ነው። ስለዚህ ከብዙ ነገሮች ነው እኛ ራሳችን ልንተነደር ልንቆጠብና ለልጆቻችን መልካም ምሳሌ ልንሆን የሚገባኛል ማለት ነው። ሌላኛው የአቻ ግፊት ውስጥ የሚወጡ ወላጆች ሊሆኑ ይችላሉ፣ ልጆች ሊሆኑ ይችላሉ። ማንኛውም ሰው የአቻ ግፊት ውስጥ ወ ማንኛውም ሰው የአቻ ግፊት ውስጥ ወ ይ የማይቀር ጉዳይ ነው። በተለያዩ ሀሳቦች ይጠመዳል፣ ይጠለፋል፣ ይጠመዳል፣ ይጠለፋል። ስለዚህ እነዚህ ጉዳዮች አብረው በሚሰሩ ሰዎች ሊሆኑ ይችላል፣ በዘመዶቻችን ሊሆን ይችላል፣ በጓደኞች ሊሆኑ ይችላል እና በማንኛውም እድሜና ሰዓት ሊከሰቱ ለሚችል በማወቅ እኛም ራሳችንን በኩል ልጆቻችንን ፕሮቴክት የምናደርጉበትን መንገድ በዚህ መልኩ ብናዘጋጅ መልካም ነው። እንግዲህ ወደ በኋላ ላይ በጥያቄና መልስ እያለብን ሰፊ ፕሮግራም ሰፊ ውይይት እናደርጋለን ብዬ አስባለሁ። አመሰግናለሁ በጣም ሁላችን። ገበሬ የሚለው ፔጅ ጆይን አርጋችኋል ብዬ አስባለሁ። እና እዛ ላይ አንድ ቪዲዮ አለ፣ የቲክቶክ ቪዲዮ አለ። ማየት ከቻላችሁ ብታዩ ይሻላል። እዛ ፔጁ ላይ ድምፅ አለው። ድምፁን ልታጠፉት ትችላላችሁ። ቪዲዮ ብቻ እንድናያት